አቤት ውሸት አቤት ውሸት ታዲያ የእናንተ ውሸት እያየኝ እውነት ቪዲዮ ስንሰራ እንዴት ስለዚህ ቢያንስ ለተም ቢያንስ እኮ አሁን ሚዲያ ላይ እኮ እውነታችንን ራሱ ወጥተን ስቅ ስቅ ብለን ብናለቅስ እኮ ሽንኩርት ተቀብታ ነው፣ አውቃ ነው፣ ለአይዲያ ነው፣ ለእይታ ነው፣ ለዶላር ነው እየተባለን ነው። እውነቱን እንኳን ስንናገር ሪያሊቲውን ታስረን ታሰርን ብለን እስር ቤቱ እያሳየን፣ ፖሊሶቹን እያሳየን፣ መኪናዎቹን እያሳየን እንደገና ደግሞ ወጥተንም አገርም ገብተን አገር ገባን እያለን ያለውን ነገር ሪያሊቲውን እያሳየን ራሱ እየታመንን አይደለም። ምክንያቱም በእንደ እናንተ አይነት ውሸታም፣ ሌባ፣ ቀጣፊ፣ አስመሳይ ማለት ነው እኔ ይቅርታ አድርጉ አድርጉልኝ በጣም ነበረ ስመያን የምወዳት፣ የማከብራት፣ የምሳሳላት ያኒ ጀግንነቷ የአማራ ጀግና በቃ የአማራ ሴት እንዲናት ከአማራ ሴት ተማሩ እያልኩኝ ሁሉ ቪዲዮ ሰርቻለሁ። ዝቅ ብላችሁ ማየት ትችላላችሁ ማለት ነው። በሰራሽ ቁጥር ነበር የምሰራው ቪዲዮ ማለት ነው። ግን የዋሸች መጣች ማለት ነው። በቃ የሆነ አንድን ሰው ከፍ ስታረጉት ወይም ደግሞ የበለጠ ደረጃ ቦታ ስትሰጡት፣ የዘቀጠባችሁ ሲመጣ በጣም ነው የሚያስጠላችሁ ማለት ነው። ምክንያቱም በጣም ነው እየገረመችኝ ማለት ነው። የሄድኩት ይሄንን ወንበር ልገዛ ነው የመን አለች አንቺ ታመጩ አንቺ ታሮጩ ይላል ያገሬ ሰው እና አንቺ ነሽ። አረቤን ልገባ ነው ልጆችን ይዤ ስራ ፈልጉልኝ እንዲ በሉልኝ እንዲ ሆንኩኝ ወጣ ወረድኩኝ ያዙ ልቀቁኝ ያልሺው አንቺ እንጂ እኛ አይደለንም። ተመልካች ምን ያድርግ? እናንተ ውሸት ፓርቲ ይዛችሁ እየመጣችሁ እኛ እውነት ስንናገር ራሱ እኮ እየታመን አይደለም። ምክንያቱም በእናንተ አይነት ውሸታሞች ማለት ነው። ኧረ በጣም ይደብራል። ሼም ኦሪው እውነት በጣም ነው የሚደብረው። እንዲህ አይደብራችሁ? እንዲህ በዚህ ልክ ውሸት ገና ለገና ታየልኝ እይታለኝ ፒፕሉን ደህና እየተጫወትንበት ነው። በጣም ነው የምታስጠሉት። እስቲ ቪዲዮ እናንተ አሁን አንዳንዶቻችሁ ኮምታችሁ ብቻ ዘወር አትበሉ፣ ላይክ አድርጉ፣ ቪዲዮን አዳምጡ። እኔ እናንተ ቪዲዮ እንዳይሰለቻችሁ ብዬ ስድስት ደቂቃ፣ ሰባት ደቂቃ፣ አምስት ደቂቃ ነው ምሰራው እንዳይረዝምባችሁ ብዬ አሁን እነሱ እነሱ መያ እስከ ሰላሳ ደቂቃ ነው የሚሰሩት። እኔ እንደዛ ረጅም ቪዲዮ አልሰራም፣ ምክንያቱም አውቃለሁ። የመዳም ቅመሞች ከስራ ጋር አይመቻቸውም። ግን ቢያንስ ሰባት ደቂቃውን እንኳን አዳምጡት። ምን ማለት እንደፈለግ እኔ ትክክል ነው ያልኩት ውሸት ነው ያልኩት፣ ምንድን ነው ለማለት የፈለኩት፣ ማስተላለፍ የፈለግኩት መልእክት ምንድን ነው፣ ትክክልና ትክክል አይደለችም የሚለውን ልብ ብላችሁ አዳምጡ። መጀመሪያ ከመቆጣጣችሁ በፊት ከመነጫነጫችሁ በፊት መጥፎ ነገር ከመናገራችሁ በፊት ማለት ነው። እሺ፣ መጀመሪያ ልብ ብላችሁ አዳምጡ። በቃ ንጃ ብዬ ልንገራችሁ። መጥፎ ነገር ከመናገራችሁ በፊት ማለት ነው። መጥፎ ነገር ከመናገራችሁ በፊት ስለዚህ፣ እቺ ሴትዮ እንዴት ነው እንደዚህ በህዝብ የምትቀልደው? ይሄ መንሄድ ኩኝ ስራ እኔም እኮ ግራ ገብቶኛል። ይሄ ሁሉ እይታ እያላት ይሄ ሁሉ ሰብስክራይብ እያላት እንዲህ ለጓደኞቿ ዩቲዩብ ስትከፍት እኮ በአንድ ቀን ነው ሃያ ሺ ሰላሳ ሺ ያስገባቻቸው ስለዚህ ዩቱብ ደግሞ በደንብ እይታ ካላችሁ በደንብ ላይክ ካለው በደንብ ቪው ካለው ድብን አድርጎ ይከፍላል፣ በጣም ብዙ። ይሄ ሁሉ አሁን ሰኢድ ጣውንት ሚስት መቶ ሺህ ስምንት መቶ ሺህ ሰባት መቶ ሺህ ቤት ምን በስማቸው የሚገዛላቸው በምን ይመስላችኋል? ምን መተዳደሪያ ያለው? መተዳደሪያው ዩቱብ ነው። ዩቱብ ላይ የቆየ ሰው ነው። ዩቱብም ይሰራል፣ ለልጆቹም አይዲያ ይሰጣል። ብዙ በቃ በዙሪያው ብዙ ዩቱብ የሚሰሩ ሰዎች አሉ። ስለዚህ ስራ ብለው ነው የያዙት። ግን ስራ ብላችሁ ብትይዙም? ሰውን የሚያስተምር ነገር ስሩ እንጂ የመን የሄድኩት ወንበር ልገዛ ነው አለሽ። አየሽ፣ ሲያዋርድሽ ፈጣሪ። አንቺ ግን ለስራ የምሬን ነው ክብር ይኑራችሁ። በቃ ሰው እናንተን ሰፍ ብሎ ሲያያችሁ፣ በቃ የሆነ አስተማሪ ነገር ነው። ከእናንተ እንማራለን፣ ከእናንተ እንጠቀማለን፣ ከእናንተ አንዳንድ ነገር እናውቃለን ብሎ እንጂ እናንተን ፈልጎ ወይ ወዶ አይደለም። ስለዚህ ቢያንስ ለተም ቢያንስ እኮ አሁን ሚዲያ ላይ እኮ እውነታችንን ራሱ ወጥተን ስቅ ስቅ ብለን ብናለቅስ እኮ ሽንኩርት ተቀብታ ነው አውቃ ነው ለአይዲያ ነው ለእይታ ነው ለዶላር ነው እየተባለን ነው። እውነቱን እንኳን ስንናገር ሪያሊቲውን ታስረን ታስርን ብለን እስር ቤቱ እያሳየን ፖሊሶቹን እያሳየን መኪናዎቹን እያሳየን እንደገና ደግሞ ወጥተንም አገርም ገብተን አገር ገባን እያለን ያለውን ነገር ሪያሊቲውን እያሳየን ራሱ እየታመንን አይደለም ምክንያቱም በእንደ እናንተ አይነት ውሸታም ሌባ ቀጣፊ አስመሳይ ማለት ነው እኔ ይቅርታ አድርጉ አድርጉልኝ በጣም ነበረ ስመያን የምወዳት የማከብራት የምሳሳላት ያኔ ጀግንነቷ የአማራ ጀግና በቃ የአማራ ሴት እንዲናት ከአማራ ሴት ተማሩ እያልኩኝ ሁሉ ቪዲዮ ሰርቻለሁ። ዝቅ ብላችሁ ማየት ትችላላችሁ ማለት ነው። በሰራሽ ቁጥር ነበር የምሰራው ቪዲዮ ማለት ነው። ግን የዋሸች መጣች ማለት ነው። በቃ የሆነ አንድን ሰው ከፍ ስታረጉት ወይም ደግሞ የበለጠ ደረጃ ቦታ ስትሰጡት፣ የዘቀጠባችሁ ሲመጣ በጣም ነው የሚያስጠላችሁ ማለት ነው። ምክንያቱም በጣም ነው እየገረመችኝ ማለት ነው የሄርኩት ይሄንን ወንበር ልገዛ ነው የመን አለች አንቺው ታመጩ አንቺው ታሮጩ ይላል ያገሬ ሰው እ እና አንቺ ነሽ አረቤን ልገባ ነው ልጆችን ይዤ ስራ ፈልጉልኝ እንዲህ በሉልኝ እንዲህ ሆንኩኝ ወጣ ወረድኩኝ ያዙ ልቀቁኝ ያልሽው አንቺ እንጂ እኛ አደለንም ተመልካች ምን ያድርግ እናንተ ውሸት ፓርቲዛችሁ እየመጣችሁ እኛ እውነት ስንናገር ራሱ እኮ እየታመና አይደለም፣ ምክንያቱም በእናንተ አይነት ውሸታሞች ማለት ነው። ኧረ በጣም ይደብራል። ሼም ኦሪው፣ እውነት በጣም ነው የሚደብረው። እንደ አይደብራችሁ እንዲ በዚህ ልክ ውሸት፣ ገና ለገና ታየልኝ፣ እይታለኝ፣ ፒፕሉን ደህና እየተጫወትንበት ነው። በጣም ነው የምታስጠሉት። እስቲ ቪዲዮ እናንተ አሁን አንዳንዶቻችሁ ኮምታችሁ ብቻ ዘወር አትበሉ። ላይክ አድርጉ፣ ቪዲዮን አዳምጡ። እኔ እናንተ ቪዲዮ እንዳይሰለቻችሁ ብዬ ስድስት ደቂቃ፣ ሰባት ደቂቃ፣ አምስት ደቂቃ ነው ምሰራው እንዳይረዝምባችሁ ብዬ አሁን እነሱ እነሱ መያ እስከ ደቂቃ ነው የሚሰሩት። እኔ እንደዛ ረጅም ቪዲዮ አልሰራም፣ ምክንያቱም አቃር ላይ መዳምቅ ከስራ ጋር አይመቻቸውም። ግን ቢያንስ ሰባት ደቂቃውን እንኳን አዳምጡት፣ ምን ማለት እንደፈለግ እኔ ትክክል ነው ያልኩት ውሸት ነው ያልኩት ምንድን ነው ለማለት የፈለኩት ማስተላለፍ የፈለኩት መልእክት ምንድን ነው ትክክልና ትክክል አደለችም የሚለውን ልብ ብላችሁ አዳምጡ። መጀመሪያ ከመቆጣጣችሁ በፊት ከመነጫነጫችሁ በፊት መጥፎ ነገር ከመናገራችሁ በፊት ማለት ነው እሺ መጀመሪያ ልብ ብላችሁ አዳምጡ። በቃ ንጃ ብዬ ልንገራችሁ መጥፎ ነገር ከመናገራችሁ በፊት ማለት ነው፣ መጥፎ ነገር ከመናገራችሁ በፊት። ስለዚህ እቺ ሴትዮ እንዴት ነው እንደዚህ በህዝብ የምትቀልደው? የመንሄድ ኩኝ ስራ እኔም እኮ ግራ ገብቶኛል። ይሄ ሁሉ እይታ እያላት ይሄ ሁሉ ሰብስክራይብ እያላት እንዲህ ለጓደኞቿ ዩቱብ ስትከፍት እኮ በአንድ ቀን ነው 20ሺ 30ሺ ያስገባቻቸው ስለዚህ ዩቱብ ደግሞ በደንብ እይታ ካላችሁ በደንብ ላይክ ካለው በደንብ ቪው ካለው ድብና አድርጎ ይከፍላል። በጣም ብዙ ይሄ ሁሉ አሁን ሰኢድ ጣውንት ሚስት መቶ ስምንት መቶ ሺ ሰባት መቶ ሺ ቤት ምን በስማቸው የሚገዛላቸው በምን ይመስላችኋል? ምን መተዳደሪያ አለው? መተዳደሪያው ዩቱብ ነው። ዩቱብ ላይ የቆየ ሰው ነው። ዩቱብም ይሰራል፣ ለልጆቹም አይዲያ ይሰጣል። ብዙ በቃ በዙሪያው ብዙ ዩቱብ የሚሰሩ ሰዎች አሉ። ስለዚህ ስራ ብለው ነው የያዙት። ግን ስራ ብላችሁ ብትይዙ ሰውን የሚያስ ሱመያ ዛሬ በጣም አናዳኛለች። ወላሂ ነው ምላቸው ወዶች በጣም ማለት ነው። በዚሁ አጋጣሚ የቆየ ቪዲዮ ላይ ሪከርድ እያረኩ ነው። በጣም አናደደች ማለት ነው። የመላይ እንደዛ ስታለቅስ አብረን አልቅሰን እንደዛ ሁነን በቃ የምር መስሎን፣ ልጅ እያርቤ ልገባ ነው እያለች ልጇን ሳትታመም መርፌ እያስወጋቸው እውነቱን ደረስኩበት ማለት ነው። ያ ሁሉ ነገር የሚሰሩት ድራማ እንደሆነ ደረስኩበት ማለት ነው። በጣም ነው የምታሳፍሪው፣ አሳፋሪ የም